ሳ ስድስት ድራማ እንግዲህ እንደቀጠለ ነው። ሁላችንም የምንከታተለው እና ሁላችንም የምንጓጓለት አሪፍ ድራማ ነው። እንግዲህ ከአደይ ብዙ ነገር ተምረናል፣ ከሰራተኛ ብዙ ነገር ተምረናል ማለት ነው። እኛ የመዳ መቀመሞች በተለይ የአደይን ሰራተኝነት በጉጉት የምናየው የምንከታተለው፣ አብዛኛውን ደግሞ በእኛ ህይወትም ላይ የሚያልፍ የሰራተኝነትን ገፀ ባህሪ የምታሳየው አደይ ሁሉን የመቻል አቅም ያላት በሴቶቹ በኩል የምትጠላ በወንዶቹ በኩል ደግሞ የምትፈቅረው አደይ የቤት ሰራተኛዋ እንግዲህ ሁላቸውም ሴቶቹ ደግሞ ለእሷ የማይቆፍሩት ጉድጓድ እሷን የማይጠሉበት ዓይንና ስለሷ የማቃጠር ያላቸው ሞራል ሴቶቹ በጣም ላቅ ያለ ነው። ወንዶቹ ደግሞ በጣም እንደሚወዷትና እንደሚያፈቅሯት ደግሞ ብዙ ጊዜ ይነግሯታል ማለት ነው። አደይ ግን ሁሌም ከስራዋ ላይ ፎከስ የምታረግ ጀግና ሴት፣ ለፍቅር ቦታ የደላት ማንንም እሽብላ ብላ የማትቀበል ለስራዋ ታታሪ የሆነችው አደይ ናት ማለት ነው። ሰላም ሰላም! ውድና የተከበራችሁ የዜድቱብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሁሌ ቪዲዮን ስለምትከታተሉ ላይ ስለምትሰጡኝ አስተያየት ከልብ አመሰግናለሁ። እንግዲህ የዚህ ቻናልን ሰብስክራይብ፣ ላይክ፣ ሼር በማድረግ ሁሌም የምለቀው ቪዲዮ ወደ እናንተ እንዲደርሳችሁ ከፈለጋችሁ የደወል ምልክቱን በመንካት ሰብስክራይብ ስታደርጉ ሁሌም የምለቃቸው አዳዲሶች ነገሮች ወደ እናንተ ይመጣሉ ማለት ነው። እንግዲህ አደይ ሰራተኛዋ ክፍል 56ን እንግዲህ ሁላችንም በጉጉት የምናየው እኛ የመዳሞ ቅመሞችም በተለይ የምናየው ፎከስ አድርገን የምናየው ነገር ቢኖር አደይ ድራማ ነው ማለት ነው። እንግዲህ ሁላችሁም አደይ ድራማን የማይከታተል የለም። ከአደይ ምን ተማራችሁ? ካደይ ምን አገኛችሁ የሚለውን ወደፊት በዝርዝር የምናይ ይሆናል። እኔ በበኩሌ አደይ በጣም ጠንካራ ጀግና ሴት፣ ለቤተሰቦቿ የምትኖር ማንም ሰው ቢናገራት ለማንም ቦታ የማትሰጥ ለማንም የማትሰማ ከስራዋ ውጭ ምንም የማታቅ ጠንካራ የቤት ሰራተኛ ናት አደይ ገጸ ባህሪ። እንግዲህ እኛ ሰራተኞችም ከእሷ ምን ተማር፣ በእኛ ህይወት ላይ በመዳም ቅመሞች ላይ ምንድን እያለፈ ነው በእኛ ሰራተኛ ሆና በምንሰራበት በህይወት ህይወታችን ምን አይነት ነገር ነው የምናሳልፈው? የሚለውን ካደይ ብዙ ነገር መማር አያቅተንም ማለት ነው። እንግዲህ አደይ እንደሚታወቀው ፍቅር በጣም ትጠላታለች። ፍቅር የምትጠላበት አደይን እንግዲህ ደብ አደይን ስለሚያፈቅር የፍቅር ወንድም ደግሞ ባርኮትም ስለሚያፈቅራት ሁሉም ወንዶቹም ከአደይ ላይ አይናቸውን ስለጣሉ እንግዲህ አደይ ማለት በሴቶቹ የምትጠላ በወንዶቹ የምትፈቅር፣ አደይ ደግሞ ለፍቅር ቦታ የሌላት አዛይ ጠንካራ ሴት ናት ማለት ነው። እንግዲህ ብዙ ጊዜ ፍቅሩን የሚገልጽላት ደቭ ደቭ እንግዲህ ሁሌም አፈቅርሻለው እወድሻለው ቢላትም እሷ ግን ለስራዋ እንጂ ለፍቅር ቦታ የላትም። ባርኮቴንም ወንድሜ ደቭንም ወንድሜ ብላ ሁሉንም በወንድምነት የምትገልጽላቸው ወይም ጥሩ ፍቅር የምትሰጣቸው አ አደይ እንግዲህ ኪንጎም መንገድ ላይ እየጠበቀ አንዳንዴም ነፍለል እያለ እኔ እኮ አፈቅርሻለሁ እኔ እኮ እወድሻለሁ፣ ማንኛዎቹም ወንዶች ጋር ካፌ ትሄጃለች፣ እኔ ላንቺ ግን ምን ያንሰኛል? አብረሽ ሻይ ቡና ብንል ወይንስ እኔ ላንቺ ምን ላድርግልሽ? እንደነሱ ልብስ መግዛት፣ ጫማ መግዛት ስለማልችል ነው ወይ ብሎ ሲጠይቃት አንዴ በጥፊያ ከላሰችሁ በኋላ በዚህ አስተሳሰብህና በዚህ እቅዲህ አንተና እኔ ምንም መቀጠል አንችልም። ማለት ነው እንግዲህ ስለኔ ስለ ጓድ ስለ እኔ ማንነትና ስለ እኔ ማወቅ የምትፈልገው ካለ ጓደኛህን አደይ ማናት ብለህ ጠይቀው። እኔ በቁሳቁስና በምንም በወረት የምገዛ ሴት አይደለሁም፣ ብላ አንዴ በጥፊያ ለስሰው ትሄዳለች። ማለት ነው እንግዲህ እንዳየነው ፍቅር ለእናቷ አቃጥራ የምታድረው ከነለሚ ቤት ነው። ስራውን ትተዋለይ ትምህርት መማር አልቻልኩም ሁሌም የቤቱ ስራ እኔ ነኝ የምሰራው አደይ መንደር ለመንደር ነው የምታድረው እየታዘዘችኝ አይደለም ስራ እየሰራች አይደለም የቤቱ ስራ ሁሉም ነገር ጫናው እኔ ላይ ነው ብላ እንዳቃጠረች እናቷ ደግሞ ስራውን ካልሰራሽማ ካልሰራችማ አደይ ትምህርቱንም ካልተማርሽ አደይ ትውጣና ሌላ ሰራተኛ ይመጣል አስወጫት ብላ ይሄን መብት እንደሰጠቻት አደይ ስትመጣ ግን እንዲችን ቀን እንደ ዛሬ የጠብቂያት አላውቅም። በጣም ደስተኛ ነኝ። አንቺ ዛሬ ከዚህ ቤት ውልቅ የምትሄበት ቀን ነው። አደይ እናቴ ደውዬላት ነበረ። ስራውን እንዳልሰራሽ እና መንደር እየሄድሽ እንዳደርሽ ስነግራት ውልቅ አድርገሽ አስወጫት ብላኛለች በማለት እንግዲህ ፍቅር ባሴረችው ሴራ፣ በሌለው ውሸት ለእናቷ አቃጥራ አደይን ከስራ እንድትባረር አስደርጋታለች ማለት ነው እንግዲህ ቢዛም ከፍቅር ጋራ ተመሳጥረው ዛሬ ባርኮት ጋራ ከነ ለሚ ቤት አይቻታለሁኝ። ደፍ አንተናኔ ተበልተናል፣ ተሸውደናል። እሷ ግን እዛ ቤት ሂዳ ያደረችው አደ ሂዳ ያደረችው እንግዲህ ከሱ ከባርኮጌ ጋር አብረው ነው ያደሩት ከነ ለሚ ቤት ብላ የሌለውሽት ፍቅር፣ በአንድ ጎን ከእናቷ ጋር አቃጥራ ከስረው አባራታለች። በአንድ ጎን ደግሞ ቢዛ እንግዲህ ከባርኮኬ ጋር አንተን ትታ፣ ያንተ ፍቅር ሳትቀበል ከባርኮኬ ጋር አይቻቸዋለሁ ከነለሚ ቤት ብላ በማቃጠር ደብከ ከአደ ላይ መቶ እንድጮሁባት። እኔ የምበድይሽ ነው በእኔ ፍቅር ላይ የምትረማመዥው በእኔ ፍቅር ላይ የምታሾፊው አንቺ ማን ስለሆንሽ ነው? ብሎ እንዲቆጣትና እንድጮሁባት አድርጋለ ማለት ነው። ቢዛ እንግዲህ ታው ተረጋጋ፣ ምን ሰምተህ ነው? ተው፣ ያላደረኩትን ነገር አትናገረኝ። ምንድን ነው ያደረኩት ነገር? ተረጋጋ ብላ ስትጠይቀው ግን አንቺ ትናንትና ማታ ከባርኮት ጋራ ነው ያመሻችሁት። ባርኮት ስራ ሂዶ እንዴት ነው ከኔ ጋር የሚሆነው? እኔ ግን ምን ከፍቶኝ እዛ ቤት እንደሄድኩኝ ለምን እንደሄድኩኝ እንኳ አልጠየቃችሁኝም። እኔ በፍጹም የማንንም ፍቅር አልተቀበልኩም። ባርኮትም ደግሞ እኛ ጋር አልነበረም ብላ ስታፈጥበት እመነኝ፣ እሷን አትምን ውሸታም በላት ብላ ቢዛ ስትከራከር፣ ቢዛ አንቺ ውሸታ ሞሪዮን ሁኔታ ሻምጦ ተሹ እኔን እንደዛ ብለሽኝ የነበረው ብሎ ሲላት፣ እመነኝ፣ ሁለታቸውንም አይቻቸዋለሁ ብላ ስትከራከር፣ እስካሁን ላመንኩሽ ተሰሰቻለሁ። ከአሁን በኋላ ግን ሁለታችሁም አንቺ ፍቅርም ውሸታም ናችሁ ብሎ ሲላቸው፣ ምደት እንግዲህ ፍቅርን፣ ቢዛ አንቺ አይደለሽም ለእናትሽ አቃጥረሽ እዛ ቤት እየሄደች ነው እያደረች ነው ብለሽ ከስራ እንድትባረር ያደረግሻል ብላ ፍቅርን ሲሆን ቢዛ ስትናገራት፣ አንቺ አደለሽ እንዴ ትናንትና ማታ ከነ ለሚ ቤት ያልሄር ሽሆነ ልቅስ ከእደፍ ጋራ ወይም ከባርኮ ጋራ አይቻታለሁ ብለሽ አደይን ከደፍ ጋር እንድጣሉ ያደረግሽ ብሎ የሞይ ፍቅር ሲጣሉ ይዘልቃል እንደሚባለው ሁሉ ቢዛና ፍቅር ፍቅረ ሚስጥራቸውን ተዘራዝረው ሁለታችሁንም ማየት አልፈልግም፣ እዚህ ቦታ ላይ ውጡልኝ ብሎ ደፊ ያስወጣችኋል ማለት ነው። እንግዲህ አደይን ሊያባብላትን ቢሞክር ይቅርታ አድርጊልኝ፣ በእነሱ ወሬ ነው የጮሁብሽ ብሎ ቢላትም ቅርታህን ተቀብያለሁ፣ ከአሁን በኋላ ግን እኔን ልታየኝ አትችልም፣ ወይም አታየኝም፣ ብላ ፌስታሏን ይዛ ወደ ደላላ ቤት ሄጄ ሌላ ስራ ፈልጌ እገባለሁ። በቀኝ እንግዲህ እኔም እኮ እናት አባት ቤተሰብ ቤት አለኝ፣ ግን ለመስራት ብዬ አንገቴን ስደፋ ብዙ ጫና አመጣችሁብኝ፣ በጣም እገፋችሁኝ። ከአሁን በኋላ እኔን አታየኝም ብላ ትታው ስትወጣ የደብህት ኬኳ ለምንድን ነው እንደዚህ የምታደርጊው? በወንድሜ ላይ ማ አትቀልጅም ብላ ብትናገራትም አልሰማቻትም። ከታች ከደረጁ ስታደፋ ፍቅርን ወይ ታባሽ ልትሄጅ ነው ብላ ከቢዛ ጋራና ፍቅር ሲከራከሩ አዴ ከወደ ላይ ፌስታሏን ይዛት ስታደፋ ወይ ታባሽ ልትሄጅ ነው ብላ ፍቅር አዴ ንእጇን ስትይዛት ከአሁን በኋላ ስለኔ እኔ ምንም ማለታችም ብላ አንዴ በጠፊ ከለሰሰቻት በኋላ እንዳንቺ አይነት ክፉ ሰው እንዳንቺ አይነት መጥፎ ሰው አላየሁም። ሁሌም ፈጣሪ ይጠብቅሽ ሰዎች እንዳንቺ ክፋት ሳይሆን እንደ እሱ ቸርነት ለእኔም ፈጣሪ ያለይ ብላ ገፍትራት ወደ ደላላ ቤት ሄዳለ ይባሎች ነው። እሷም ስትሄድ ለሚን ታገኛትና ለሚ፣ ከእናንተ ቤት የተወሰነ መቆየት ፈልጋለሁ። አሁን ምን እንደማድረግ አላቅም። ስራ መግባት ፈልጊያለሁ። ወደ እናቴ የመር ፈልጊያለሁ ብላ ስታማክራት እስኪ ትንሽ ተረጋጊ፣ ትንሽ ተረጋጊና ከስራ ከስራሽ ብትመለሽ ይሻላል ብላ ለሚ በምታማክራት ሰዓት አንቺም የነሱ ተመሳሳይ ነሽ፣ እንደውም አልፈልግም ብላ ስትሄድ፣ በቃሽ ጠብቂ ብላ ከደላላ ቤት ፈልጋ አዴን ከሌላ ቤት እንዳስገባቻት ሄዳ ተናገረች ማለት ነው። እንግዲህ ደዝም እየገሰገሰ ከነ ለሚ ቤትም ሲሄድ ደግሞ ለሚ አረፈርክ እሷ ከደላላ ቤት ወስጃት ሌላ ስራ እንድትጀምር ትለዋለች ማለት ነው። እንግዲህ አዴን በጣም ብዙዎቹ ይጠሏታል፣ ሴቶቹ ይጠሏታል። ሁላቸውም ላዴ ክፋት ያስባሉ። አዴን እዛ ቤት ማስወጣት እንዳለባቸው እና አዴን ለምን ደዝና ለምንድብ እና ለምን ባርኮክ ይወዷታል ወይም ዝኬንጎ ለምን ይወዷታል ብለው ሁላቸውም ሴቶቹ ይቀናሉ። እሷ ደግሞ አደይ ደግሞ ጎበዝና ጠንካራ ስለሆነች ወንድ ልይ የለመነችውን ሴት ሳይሆን እሱ ለምኖ ሲያገኝ ስለሚያስደስተው እንግዲህ ደግሞ አደይ በስራዋም ጠንካራና ታጋሽ ስለሆነች ወንዶቹ አፈቅሯታል ማለት ነው። ሴቶቹ በዛው ልክም ስለሚጠሏት እንግዲህ አደይን ከስራ ቦታው አፈናቅለው እንድትወጣ አድርገዋታል ማለት ነው። አደይን እንግዲህ በቀጣይ የምናየው ነው የሚሆነው። አደይ ምን ላይ ናት? አደይ ምን አይነት ስራ ነው የጀመረው ወይንስ ወደፊት ምን ይገጥማታል የሚለውን በቀጣይ ክፍል ሀምሳ ሰባትን የምናየው ይሆናል ማለት ነው። አደይ በጣም ጠንካራ፣ አደይ ከፍቷት ከዛ ቤት ወጣ በደላላ ስራ እንደገባች ነው እንግዲህ ያየ ነው ማለት ነው። ቀጣው ምን ይሆናል ቀጣውንስ፣ ምንድን ነው የሚሆነው የሚለውን ደግሞ አብረን እናያል ማለት ነው። እንግዲህ የዜድን ቻናል ወዳችሁ፣ ፍቅዳችሁ ስለምትከታተሉ፣ ስለምታበረታቱኝ ከልብ አመሰግናለሁ ሁሌም የመለቀ ወደ አዲስ ነገር ወደ እናንተ እንዲደርስ ከፈለጋችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ዜድን ቤተሰቡኑ ማለት ነው። እንግዲህ በሌላ ቪዲዮ በአዲስ ቪዲዮ ተመልሼ እስከምመጣ በያላችሁበት አለም ዳርቻ ሰላማችሁ ይብዛ።